ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበት ያወጀበት በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች እናታችን የቅድስ ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ እንደምንሰነበታችሁ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሰን ላደረሳችሁ ከእናቱ ከቅድስ ድንግል ማርያም ጋር ክብርና ምስጋና ለሱ ይሁን። እንኳን ለዚች ለተቀደሰች ቀን የአብይ ጾም ሦስተኛ ሳምንት ለሆነችው ምኩራብ ተብላ ለተሰየመችው ቀን በሰላም በጤና ደረሰን አደረሳችሁ። ምኩራብ የአብይ ጾም ሶስተኛ ሳምንት ስያሜ ሲሆን አምልኮተ እግዚአብሔር ሲፈጸምበት የነበረ፣ ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ መካነ ጸሎት ነው። ትርጉሙም ሰቀላ መሰል አዳራሽ ማለት ነው። በዚህ በሦስተኛው የአብይ ጾም ሳምንት አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምኩራብ ዘወትር ቅዳሜ ብዙ ሕዝብ ይሰበሰቡበት ስለነበር ብዙ ጊዜ በምኩራብ እየገባ የወንጌልን ትምህርት እንዳስተማረ፣ ብዙ ድውያንን እንደፈወሰ፣ የሰንበት ጌታ እንደሆነ የአባቴ ቤት የጸሎት ቤት እንጂ የንግድ ቦታ አይደለም በማለት በቤተ መቅደሱ አካባቢ የሚነግዱ ነጋዴዎችን ስለመገሰጹ ትምህርት የሚሰጥበት ሳምንት ነው። በተለይም በነቢዩ በኢሳይያስ እንደተጻፈ ጌታ ባይሁድ ምኩራብ ገብቶ መጽሐፍ እንዲሰጡት ጠይቆ የሚሰሙት ቃል ዛሬ በጆሯቸው እንደተፈጸመ እንዲህ ሲል እንደነገራቸው ይዘከርበታል። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበት ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስ መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችን ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩ ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሯቸው ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር፤ ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ፣ ይህ የዮሴፍ ልጅ አይደለምን ይሉ ነበር። ስለዚህ ምኩራብ ስያሜው የተወሰደው በዮሐንስ ወንጌል ምዕራፍ 2 ቁጥር 14 በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦችን የሚሸጡትን አገኘ ተብሎ ከተጻፈው ኃይለ ቃል ላይ ሲሆን ምኩራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበት ያወጀበት በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። ስለዚህ ቅድስት ቤተ ክርስቲያናችን የአብይ ጾም ሦስተኛ ሳምንት የሆነውን ምኵራብ ብላ በመሰየም ዓመት እስከ ዓመት ያለውን ትባህል በያዘው ድጓ አብይ ጾም በገባ በሦስተኛው ሳምንት የመጀመሪያውን ቀን ቅድስት በሆነች በሰንበት በሚዘመረው በጾመ ድጓ ክፍል ጌታችን ኢየሱስ ክርስቶስ ወደ አይሁድ ወደ ምኩራብ ገባ የሃይማኖትን ቃልም አስተማረ ሲል እናገኘዋለን። እንዲህ እያለ የሃይማኖትን ቃል አስተማራቸው ከመስዋዕት ይልቅ ምሕረትን ወዳለው የአባቴን ቤት የንግድ ቦታ አታድርጉት ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና ያነጋግሩት ጣም አደነቁ ይለናል ዮሐንስ ወንጌል ምዕራፍ ሁለት ቁጥር አስራ ስድስት ላይ። ስለዚህ በእለቱ ወንጌል ደግሞ በመቅደስም በሬዎችን፣ በጎችን፣ እርግቦችን የሚሸጡትን አገኘ፣ ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮቹን ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው ይለናል በዮሐንስ ወንጌል ላይ። ቅዱስ ያሬድም ይህን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊ ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳዋጣቸው ነው የሚናገረው። ምነው ተለያየ ቢሉ አልተለያየም ይላሉ ሊቃውንት። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል ኢየሱስ ክርስቶስ ቤተ መቅደስን ገበያ አደረገውት አድርገውት ባገኛቸው ጊዜ ከወትሮው በተለየ በታላቅ ቆጣ ገሰጣቸው። ገስጧቸውም አልበቃውም በጅራፍ አበጅቶ እየገረፈ አወጣቸው። ነገር ግን ከዚህ በፊት አንተ ሳምራዊ፣ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር፤ ለምን ሊሉ ይችላሉ በማለት ሊቃውንት ቤተ ክርስቲያን ጽፈውታል። በእርግጥም እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይል ቃል አልተናገሩትም። አይሁድ ለራሳቸው ጥቅም ሲሉ ይናገሩታል፣ ክርስቶስ ግን ለእነርሱ ጥቅም ሲል ይናገራቸዋል ነው። ለዚህ ማሳያ የአባቴ ቤት የንግድ ቤት አታድርጉት ባላቸው ጊዜ ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ እውነት ነው ክርስቶስ ምንም እንኳ በተግሳጽና በጅራፍ ያስወጣቸው ከፍቅሩ የተነሳ ነውና የሃይማኖት ቃል አስተማራቸው ጌታችን ኢየሱስ ክርስቶስ በመዋለ ሥጋዊም ሲያስተምር አንዳንዴ ጠንቀር ያሉት ግሳጾችን አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድኅነት ሲል አድርጎታል። ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገስጽ ከፍ ወዳለ ክብር እንድንደርስ ያደርጋል። ስለዚህ ክርስቲያኖች ዛሬ ቤተ መቅደስ ቤተ መቅደስ ዛሬ ክርስቲያኖች ዛሬ ቤተ ክርስቲያንን የብሔር የቋንቋ፣ የዘር፣ የስልጣን መነገጃ ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት የቤትህ ቅናት በልታኛለችና አለችና የሚሰድቡህንም ስድብ በላዬ ወድቋልና ነፍሴንም በጽሑፍ አስመረርኳትን ማለት ያስፈልጋል። እንደ ቅዱስ ዳዊት ስለ ቤተ ክርስቲያን ንጹ ስለ ቤተ ክርስቲያን እንቅዳ በስሙ ክርስቲያን ተብለ የተጠራን ሁላችን መንፈሳዊ ቅናት ሊኖረን ግድ ይለናል። ቅዱስ ያሬድ የቅዱሳንን አረን መዓዛ የመድኃኒት በር ያለ የሚጠራት ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳደረጓት፣ ዘወትር ወደ በሯ እንገስግስ፣ በማዛዋ እንርካ፣ በመድኃኒቷ እንፈውስ። ጌታችን የቅዱስ ቤተ ክርስቲያንን ውበት የሚሸፍኑት በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገር ላት ቅድስት ቤተ ክርስቲያን ውበት ትንሽ አሳብ ማንሳት ያስፈልጋል። ቅድስት ቤተ ክርስቲያን ውብ ነች። ውበትም ልዩ ልዩ ነውና፣ ስለዚህ ሥላሴ ይህን ዓለም ውብ አድርገው ፈጥረውታል። የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ውበት ራሱ የሚለካበት ሰላማዊ ኢየሱስ ክርስቶስ በማይናወጽ ዓለት ላይ የመሰረታት በከበረ ደግሞ ያተማትናት የክርስቶስን መዓዛ የምናሸትባት ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግስት ናት። የሰው ልጅ በዓለም ሳለ ለዓይኑ መልካም ነገር ማየት፣ ለጆሮ መልካም ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስ ቤተ ክርስቲያን ግን እውነተኛውን ምንጭ፣ የማይናወጠው ዘላለማዊ ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነው ሰላም እለት እለት ትለግሰናለች። የእውነተኛ እረፍት ምንጭ ናትና። ዓለም የሚማርክ ኃይል የሆነ ውበት አላት። ሰለሞን በማህሌ ማህሌ ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማናት? ይላታል። ማህሌ ማህሌ ምዕራፍ ስድስት ቁጥር አስር ላይ ጨረቃ ብርሃኗን ከፀሐይ የምታገብ ቢሆን ግርማና ውበት ተሰጧታል። ቅዱስ ቤተ ክርስቲያን በጨረቃት መሰላለች ነው። ክርስቶስ ይህንን ውበት የሚያደበዝዙትን እጅግ ይቃወማቸዋል። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ የተቆጣ ለዚህ ነው። ሊወግሩት ድንጋይ ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት በከበረ ደሙ የሚያትማትን ከአብራክ መንፈስ ቅዱስ ለሚወልዳቸው ልጆች መጠጊያ ለምትሆን ስለ ቅድስ ቤተ ክርስቲያን በቅናት ተናገራቸው፤ በጅራፍም እየገረፈ አወጣቸው። ለክብሯ አይመጥናትም ገበያ። አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስ ቤተ ክርስቲያን ግን ዘወትር ማትረፍ፤ ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን ርካታ፣ አንድ ቀን ረሃብ ያለበት ነው። ቅዱስ ቤተክርስቲያን ግን ለዘላለማው የሚያስ የማያስር ለዘላለም የማያስጠማ መብል መጠጥ ያለበት። ወተና ገበያ ሽንገላ አለበት። ከቅዱስ ቤተክርስቲያን ግን ሁል ጊዜ ጽድቅ አለ። ገበያ ስስት አለ፣ ራስ ወዳድነት አለ። ፍቅር ነው ያለበት። ቅዱስ ቤተክርስቲያን ግን ፍጹም የሆነ ሕግ ፍቅር፣ ጠላትን መውደድ ያለባት። በሰዓቱ ክርስቶስ የአባቴ ቤት የንግድ ቤት አታድርጉ ብሎ የገሰጻቸው ወደ ምኩራብ በገባ ጊዜ በዚያው ስፍራ ያገኛቸውን አይሁድ ለቤተ መቅደስ ተቆርቋሪ የሚመስሉትን ከነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርጎ የሚስቡትን ነበር እንጂ በዚያ ስፍራ ያልተገኙትን አልነበረ። ስለዚህ ዛሬም ክርስቶስ ይህ የቅድስ ቤተ ክርስቲያን ውበት በገበያ የሚሸፍኑት በጅራፍ እየገረፈ ያስወጣቸዋል። እጅግም ይቀናልና ይህ የውበት ሁሉ መለኪያ የሆነ ውበት ተማርከንበት ሳናደበዘው እለት እለት የቅድስ ቤተ ክርስቲያን ውበት እየገለጠ ለመኖር ያብቃል። እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል። ባሪያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀላል። ስለዚህ ቅዱስ ዳዊት ለወንድሞቼ እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው፣ የቤት ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። ክብር ይግባውና ሩቅ ብሲ ተብሏል። ጋኔ ላለብህ ተብሎ ተሰድቧል። ምራቅ ተተፍቶበታል። ማን ነው የመታህ? እስኪ እወቀው እየተባለ ተዘባብቶበታል። ቅዱስ ዳዊትም አስቀድሞ ይህንን ክርስቶስ ለሰው ልጅ ሁሉ ድህነት ሲል የሚቀበለውን መከራና መዘባበል በመመልከት ለስለ ፀሐይ ስገድ መስዋዕተሪና ብላ ብለው በተገዳደሩት ጊዜ የሚሰድ ብሆንም ስድብ በላይ ወድቋልና አለ። ስለዚህ ክርስቶስ ይህን ያህል የሚቀናለት ቤተ መቅደስ እንደ እሳት የሚያቃጥል ቅናት እየተቃጠለ ይህንን የሃይማኖት ቃል አስተማርና መዋለጸሙን በሰላም እንዳስጀመረን በሰላም እንዲያስፈጽመን ቅዱስ ፈቃድ ይሆነልን። አነሳሱ ላስጀመረን አስጀምሮም ላስፈጸመን ለሉ እግዚአብሔር ክብርና ምስጋና ለር ሲሆን፣ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ